አርኪኦሎጂስቶች የፈርዖኖችን መቃብሮች የያረኩን ግንቦችና የባቢሎንን ቤተ መቅደሶች አግኝተዋል። ታሪክ አሻራን ይተዋል፣ ልትከተሉትም ትችላላችሁ። ነገር ግን ወደ መካ ሲመጣ ዱካው ይጠፋል። ከጥንታዊው የእስልምና ዘመን የተረጋገጠ አንድም ግንባታ እስካሁን አልተገኘም። በመሐመድ የህይወት ዘመን የነበረ መስጊድም ሆነ ከሰባተኛው ክፍለ ዘመን የመጣ የሀጅ ጉዞ ዱካ የለም። ነገሩን ይበልጥ የሚያበላሸው ደግሞ ይህ ነው። ገለልተኛ አርኪኦሎጂስቶች ወደ ስፍራው እንዲገቡ አይፈቀድላቸውም። የሚፈቀደው በሙስሊሞች ለጸደቁ ቡድኖች ብቻ ነው። ከውጭ አካል የሚሰጥ ማረጋገጫ የለም። በሙያ አቻዎች የተገመገመ ቁፋሮ የለም። በምድር ላይ እጅግ ቅዱስ የሆነ ስፍራ ለምን ለሳይንስ ዝግ ሆነ? ምናልባት የምናገኘው ነገር ምንም ስለሚሆን ይሆናል። እስልምና መካ ምንጊዜም ቅዱስ እንደነበረች ያስተምራል። አብርሃምና እስማኤል ካዕባን እንደገነቡ እንዲሁም ከሙሐመድ ዘመን በረጅም ጊዜ አስቀድሞ የአምልኮና የሐጅ ማዕከል እንደነበረች ይገልጻል። የሙስሊም ትውፊት እንደሚለው ሰዎች ከመላው አረቢያ ወደ መካ ይጓዙ ነበር። ከተማዋ ትልቅ የንግድ ማዕከል እንደነበረችና ከሰባተኛው ክፍለ ዘመን በፊት እንኳን መንፈሳዊና ኢኮኖሚያዊ ተጽዕኖ እንደነበራት ይነገራል። ነገር ግን እውነታዎቹን ስንፈትሽ ይህ ታሪክ ይፈርሳል። እንደ ቶለሚ ያሉት የጥንት ግሪክ ጂኦግራፊ ተመራማሪዎች ስለ መካ ጠቅሰው አያውቁም። በሁለተኛው ክፍለ ዘመን የተዘጋጀው የእርሱ ታዋቂ የዓለም ካርታ በአረቢያ ምድር የሚገኙ በርካታ ከተሞችን ይዘረዝራል፣ ነገር ግን መካ ከእነዚህ መካከል አይደለችም። የሮማ ግዛት በተለይም ለዕጣንና ለቅመማ ቅመም ንግድ ሲባል በንግድ መስመሮች አማካኝነት ከአረቢያ ጋር ግንኙነት ነበረው። እንደ ፔትራ፣ ዴዳን እና ጌራ ያሉት ከተሞች በሰነድ ተመዝግበው ይገኛሉ። መካ ግን ሙሉ በሙሉ የለችም። በአንደኛው ክፍለ ዘመን የተዘጋጀውና የቀይ ባህር ንግድ በዝርዝር የሚገልጸው የግሪክ ነጋዴዎች መመሪያ የሆነው የኤርትራ ባህር ፔሪፕለስ እንኳን ወደቦችን፣ ከተሞችን እና የንግድ ቅፍለት ወይም ካራቫን መስመሮችን ይዘረዝራል። ሆኖም አሁንም መካ የለችም። ከጥንታዊው ዘመን ማብቂያ አካባቢ የመጡ የአይሁድና የክርስቲያን ጽሑፎች ስለ በርካታ የአረቢያ ህዝቦችና ከተሞች ይጠቅሳሉ፣ ነገር ግን ስለ መካ አንድም ጊዜ ጠቅሰው አያውቁም። አንዴም እንኳን አልተጠቀሰችም። አርኪዮሎጂያዊ ማስረጃ የለም፣ የውጭ ጽሁፎች የሉም፣ ካርታዎች የሉም፣ በድንጋይ ላይ የተቀረጹ ጽሁፎች የሉም። መካ ከእስልምና በፊት በእውነት ሃይማኖታዊ ወይም የንግድ ማዕከል ከነበረች መላው የጥንት ዓለም ስለ እርሷ መጥቀስ ስለምንዘነጋ፣ መካ የምትገኝ የምትመስለው ከክስተቶቹ በኋላ በተጻፉ የእስልምና ምንጮች ውስጥ ብቻ ነው። ኢየሩሳሌምን ስትጎበኙ ከቤተ መቅደሱ ተራራ በታች ባሉ ዋሻዎች ውስጥ መራመድ ከሁለተኛው ቤተ መቅደስ የሆኑ ድንጋዮችንና የያህዌ ስም ያለባቸውን ጽሁፎች ማየት ትችላላችሁ። በፔትራ ከአለት ተፈልፍለው የተሰሩ ሙሉ ከተሞችን ማየት ይቻላል። በግብፅ የፈርዖኖች መቃብሮች አሁንም ታሪካቸውን ያስተጋባሉ። ነገር ግን መካ ምንም የለም። የመካን የጥንት እስልምና ታሪክ የምታረጋግጥ አንዲትም የአርኪዎሎጂ ንብርብር ወይም ሌየር የለችም። እናም ትልቁ ጉዳይ ይህ ነው። ለማንም ሰው መመርመር አይፈቀድም። ሳዑዲ አረቢያ በመካና በመዲና የሚደረጉ ቁፋሮዎችን በሙሉ በጥብቅ ትቆጣጠራለች። ገለልተኛ አርኪኦሎጂስቶች በተለይም ሙስሊም ያልሆኑ እንዳይገቡ ታግደዋል። ግልጽ የሆኑ ቁፋሮዎች የሉም። በሙያ አቻዎች የተገመገሙ ግኝቶች የሉም። ታሪካዊ ጠቀሜታ እንዳላቸው ወደሚነገርባቸው ቦታዎች መግባት አይቻልም። ለምን? በኢየሩሳሌም ስትቆፍሩ ምን ታገኛላችሁ? ታሪክ። በመካ ስትቆፍሩ ምን ታገኛላችሁ? እንድትሞክሩ እንኳን አይፈቀድላችሁም። እና በመካ ጥንታዊ ታሪክ ቢኖር እንኳን አሁን ለማግኘት በጣም ዘግይቷል። ባለፉት አስርት ዓመታት ውስጥ ሳዑዲ አረቢያ ከ90% በላይ የሚሆነውን ታሪካዊ የመካ ክፍል አውድማዋለች። ለዘመናት የቆዩ ሙሉ ሰፈሮች በዶዘር ፈራርሰዋል። ከጥንታዊው እስልምና ዘመን የነበሩ ህንፃዎች ሳይቀሩ ጠፍተዋል። የሙሐመድ የመጀመሪያ ሚስት የነበረችው የኸድጃ ቤት ፈርሷል። የሙሐመድ ትውልድ ቦታ በቤተ መጻሕፍት ተተክቷል። የጥንት ሙስሊሞች መካነ መቃብሮች ከምድር ጋር ተስተካክለዋል። ይህ ሁሉ የተደረገው ለገበያ ማዕከላት፣ ለቅንጦት ሆቴሎች እና በቢሊዮን ለሚቆጠሩ የግንባታ ፕሮጀክቶች ቦታ ለመስጠት ነው። በከአባ ላይ ያዘመሙት የአብራጅ አልበይት ግንቦች አሁን በጥንታዊ ፍርስራሾች ላይ ተቀምጠዋል። ፈጽሞ የማይጠኑ ፍርስራሾች። ዩኔስኮና ዓለም አቀፍ ምሁራን ስጋታቸውን ገልጸዋል፣ ግን ማንም ሊያስቆሙ አልቻለም። እስቲ ራሳችሁን ጠይቁ። በእስልምና እጅግ ቅዱስ የሆነውን ቦታ ጠብቃለሁ የሚል ሀገር ለምን የራሱን ታሪክ ያጠፋል? ምናልባት እውነተኛው አርኪኦሎጂ ከመደበኛው ትረካ ጋር ስለማይጣጣም ይሆናል። ምናልባትም ከግኝት ይልቅ ዝምታ የተሻለ ስለሆነ ይሆናል። ወደ ኢየሩሳሌም የተደረጉ የአህጅ ጉዞዎች መዛግብት አሉን። በባቢሎን በነነዌና በቴብስ የተደረጉ አምልኮዎች ዘገባዎች አሉን። ቅዱስ ስፍራ የነበራቸው ከተሞች የተቀረጹ ጽሑፎችን፣ ስዕሎችን፣ ግጥሞችን፣ የንግድ መስመሮችንና የጉዞ ማስታወሻዎችን ትተው አጃጆች ጽፈዋል ታሪክ ጸሐፊዎች መዝግበዋል ግዛቶች ሰንደዋል ነገር ግን በሰባተኛው ክፍለ ዘመን መካ ዝምታ ውስጥ ነች ከእስልምና በፊት መካ ስለተባለ ታላቅ የሃጅ ስፍራ እየጠቀሰ የሮማ የፋረስ ወይም የባዛይንታይን ምንጭ የለም ነገሩ የበለጠ እንግዳ እየሆነ ይሄዳል በእስላሙ ዓለም ውስጥ የሚገኙ አንዳንድ ጥንታዊ መስጊዶች በግብፅ በሶሪያ በዮርዳኖስ እና በኢራቅ የሚገኙት ወደ መካ አልዞሩም በመቶዎች የሚቆጠሩ ኪሎ ሜትሮች ወደ ሰሜን ርቃ ወደምትገኘው ፔትራ ነው የሚያመለክቱት ዳን ጊብሰን እና ሌሎች ተመራማሪዎች ሳተላይት እና መዋቅራዊ ትንታኔን በመጠቀም ቂብላን ወይም የጸሎት አቅጣጫን ለኩ። አብዛኛዎቹ በእስልምና የመጀመሪያ ክፍለ ዘመን የተገነቡት የእነዚህ ጥንታዊ መስጊዶች ትክክለኛነት የሚደንቅ ነው። ሆኖም ከመካ ጋር አይገጥሙም። መካ የመጀመሪያዋ ቅዱስ ከተማ ከነበረች በጥንት ዘመን የነበሩ ሙስሊሞች ለምን ወደ ሌላ ቦታ ዞሩ? ፔትራ ቅዱስ ጥቁር ድንጋይ፣ ተራሮች፣ የውሃ ምንጮችና ሃይማኖታዊ ወጎች ነበሯት። መካ ምንም አልነበራትም። ያን አልነበራትም። እና ምሁራን ይህንን እያስተዋሉ ነው። እንደ ፓትሪሻ ክሮን እና ማይክል ኩክ ያሉ ምሁራን ከአመታት በፊት ጥያቄ አንስተው ነበር። በባህላዊ ምንጮች የቀረበው የእስልምና ታሪክ ከጊዜ ሰሌዳው ጋር አይጣጣምም። የእስልምና ግዛት በፍጥነት አድጓል፣ ነገር ግን የመሐመድ የወ ዝርዝሮች፣ የመካ አስፈላጊነት እና የሐጅ ስርዓቶች የተመዘገቡት ከአስርተ ዓመታት፣ አንዳንዴም ከክፍለ ዘመናት በኋላ ከስፍራው በራቁ ጸሐፊዎች ነው። ይህ ምን ማለት ነው? የመካ ማዕከላዊ ሚና ወደ ኋላ ተመልሶ በታሪክ ውስጥ እንደተካተተ ያሳያል። በኋላ የተፈጠረ ለፖለቲካዊና ሃይማኖታዊ ቁጥጥር ሲባል ሕጋዊ የሆነ ፈጠራ ነው። ቁጥጥር ደግሞ ያዋጣል። ዛሬ የሐጅ ጉዞ በምድር ላይ ካሉ ትልልቅ ሃይማኖታዊ ስብስቦች አንዱ ነው። በየዓመቱ ከሁለት ሚሊየን ሚሊዮን በላይ ሙስሊሞች ከዓለም ዙሪያ ወደ መካ ይጎርፋሉ። ብዙዎቹ በሕይወት ዘመናቸው ያጠራቀሙትን ገንዘብ ለአንድም ቢሆን እዚያ ለመገኘት ያወጡታል ይህ ከእስልምና አምስት ምሰሶች ሰዎች አንዱ ሲሆን እንደ አማራጭ የማይታይ መንፈሳዊ ግዴታ ነው። ነገር ግን ከነጩ ልብስና ከመዝሙሩ በስተጀርባ ሌላ ነገር አለ። የፋይናንስ ኢምፓየር ወይም ግዛት ሳውዲ አረቢያ ከሐጅና ከኡምራ ጉዞዎች በየዓመቱ ከ12 እስከ 20 ቢሊዮን የአሜሪካ ዶላር የሚገመት ገቢ ታገኛለች። ይህ ከነዳጅ ቀጥሎ የመንግስቱ ሁለተኛ ትልቅ የገቢ ምንጭ ነው። ገንዘቡ የሚወጣው ከቪዛ ክፍያዎች፣ ከመጠለያ፣ ከትራንስፖርት፣ ከምግብና ሐጃጆች ውጪ ከሚያደርጉት ከማንኛውም ነገር ነው። እነዚህ ጎብኚዎች የሚደረግላቸው አቀባበል ብቻ ሳይሆን እንደ ገበያ ኢላማ ተደርገው ይሸቀጥላቸዋል። በዙሪያቸውም ግንባታ ይካሄዳል። በአሁኑ ጊዜ ይህ ገቢ ከነዳጅ ውጭ ያለውን አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 7 ፐርሰንት ይይዛል። ይህም አልፎ አልፎ ከሚወራው የተጋነነ ቁጥር የራቀ ነው። ያም ሆኖ ሳውዲ አረቢያ ትልቅ እቅድ አላት። በመሰረተ ልማት፣ በቅንጦት ሆቴሎች እና በሃይማኖታዊ ቱሪዝም ዘመቻዎች ላይ በሚደረግ ግዙፍ ኢንቨስትመንት መንግስት በሚቀጥሉት አስርት ዓመታት ውስጥ የሀጅ እና የኡምራን ኢኮኖሚ ከ150 እስከ 350 ቢሊዮን ዶላር ወደሚያወጣ ገበያ ለማሳደግ እቅድ ይዟል። ነገር ግን ይህ የወደፊት ትንበያ ነው። ዛሬ ትክክለኛው ገቢ አሁንም በአስር ቢሊዮኖች ክልል ውስጥ ነው። ልክ ከካባ በላይ የሆኑ የቅንጦት ሆቴሎች አሉ። አንዳንዶቹ ለአንድ ምሽት በሺዎች የሚቆጠሩ ዶላሮች ያስከፍላሉ። ወደ ጸሎት መሄጃ መንገዱ በገበያ ማዕከላት የተሞላ ነው። ዓለም አቀፍ ፈጣን የምግብ ሰንሰለቶች፣ የቅንጦት ሰዓቶች፣ የዲዛይነር ሽቶዎች ሁሉም ከእስልምና እጅግ ቅዱስ ስፍራዎች በሜትሮች ርቀው ይሸጣሉ። ይህ በቀላሉ ለምቾት ሲባል የተደረገ ከመሰላችሁ በድጋሚ አስቡበት። የሳውዲ መንግስት ትረካውን ይቆጣጠራል። ወደ መካ መግባት የተገደበ ነው። ለምን? ምክንያቱም መካ አሁን የሆነችውን ሆና መቀጠል ስላለባት በተቆፈረ ታሪክ ላይ ሳይሆን በፋይናንስ ጥቅምና በሃይማኖታዊ ቁጥጥር ላይ የተገነባ በጥንቃቄ የተጠበቀ አፈ ታሪክ። ጠለቅ ብላችሁ ውስጥ ቆፍሩ፣ ነገሩ ሁሉ ይበልጥ ተሰባሪ ሆኖ ይታያል። የሳውዲ ባለሥልጣናት ባለፉት ሁለት አስርተ ዓመታት ውስጥ ከ95% በላይ የሚሆኑ የመካን ታሪካዊ ህንፃዎች አፍርሰዋል። የመንከባከብ ምልክት የለም። ለእውነተኛ ታሪክ ክብር የለም። ምክንያቱም ግቡ አርኪዮሎጂ አይደለም። ግቡ ብራንዲንግ ወይም የንግድ ስም መገንባት ነው። መካ በዓለም አቀፍ ደረጃ ታሽጎ የሚሸጥ የሃይማኖት ምርት ሆናለች። የመጨረሻው መዳረሻ የሆነችው በውስጧ ባለው ነገር ሳይሆን ስለ እርሷ በተባለው ነገር ምክንያት ነው፣ በተደጋጋሚ በተነገረ ተቋማዊ በሆነና ወደ ገንዘብ በተቀየረ ነገር። ይህም ወደ አንድ አውዳሚ እውነት ይመራናል። የመካ ታሪክ ከታች ወደ ላይ አልተጻፈም። ወደ ኋላ ተመልሶን የተገነባው ለሃይማኖታዊ ስርዓቱ እንዲመች ተደርጎ ነው የተቀረጸው። ከዚያም የታጠረ በጥብቅ የታሸገና ወደ ገንዘብ ምንጭነት የተቀየረ ነው። ምክንያቱም መቆፈር በጀመርንበት ቅጽበት ሁሉም ነገር መፍረስ ይጀምራል። እነርሱ እንድትጠይቁ የማይፈልጉትን ነገር ለመጠየቅ ጊዜው አሁን ነው። ማስረጃው ከመካ የሚቀርብ ቢሆንም እንኳ ማስረጃውን ለመከተል ጊዜው አሁን ነው። ላይክ፣ ሼር እና ሰብስክራይብ አድርጉ፣ ምክንያቱም ይህንን ብዙ ሰዎች ባዩት ቁጥር በድንቁርና የሚቀሩት ያነሱ ይሆናሉ።